አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የዚነት ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላ እኔ በጣም ደህናነኝ እናንተ እንዴት ናችሁ? ጤንነት አፍያ ሁሉ ሰላም፣ ከኔ ጋ ሁሉ ሰላም ነው። አልሐምዱሊላ ማክሰኞ ወደ ኢትዮጵያ ለምትገባው ለህቴ የተገዛ የቤት እቃ አልላችሁም? ትንሽ ነው ያለው የቤት እቃ፣ ለቤተሰብ የሚሆን ስጦታ እንግዲህ ለሀያ ሴት የሚሆን እንዲሁም ለሰባት ወንድ የሚሆን የሱፍ ጣቃ በተመሳሳይ የጨርቅ ሱሪም ብቻ ብዙ ነገር ነው ያለው። እስከ መጨረሻው ድረስ በመከታተል ላይክና፣ ሰብስክራይብ፣ ሼር እያደረጋችሁ እንዲታበረታቱኝ በአክብሮት እጠይቃለሁኝ። እንግዲች አጠቃላይ የዚህ የእቃና አልባሳት ድምሩ ሰባ አምስት ሺ ዘጠኝ መቶ ሀምሳ ብር የፈጀኝ ነው ማለት ነው። ሰባ አምስት ሺ ዘጠኝ መቶ ሃምሳ ብር የፈጀ ነው። መጀመርላችሁ ከዚህ ፍራሽ ነው እንግዲህ ኢትዮፎም ፍራሽ ሆኖ ራሱ ደረጃ አለው። ይሄ ሆኖ አስር ሺህ ድረስ የሚሸጥ ፍራሽ አለ፣ እና ያለችኝ ቀለል ያለ ፍራሽ ቀለል ባለ ዋጋ ነው። ቢያንስ እስከ አራት ሺህ ብር ድረስ ነው ያለችኝ። ከዛ በላይ ያለ ፍራሽ እንደማትፈልግ ስለነገረችኝ ይሄንን ፍራሽ የገዛሁላት ላት ሶስት ሺህ ሰባት መቶ ብር ነው። ሶስት ሺህ ሰባት መቶ ብር ሜትር ከሃያ በሃያ ቴክነስ ሲሆን ፍራሽ ገዝችላታለሁ ዋጋው ሶስት ሺህ ሰባት መቶ ብር ነው ማለት ነው። ከዛ መቀጠል እቃ ነው የማሳያችሁ ከእቃዎቿ መካከል እዚህ ጋር እንደምታዩት የቡና ሱፍራ 500 ብርና አገረኛ ሲኒ 500 ብር እንዲሁም ደግሞ የጅማ ረከቦት 1800 ብር እምድጃ ወይም ደግሞ ፌርሜሎ ከነ መቆንጠጫው 400 ብር ገዝችላታለሁ ማለት ነው። ከዛም ምን አለ መሰላችሁ የቁርጥ ሰሃን ባለ 120 ብሩን ግማሽ አድርጌላታለሁ። ይሄ ግማሽ ፍሬ ነው በ120 ብር ሒሳብ ነው ዋጋው ማለት ነው። ከዛ አንድ ሌትር የሻይ በራድ ብላኛለች። እዚህ ጋር እንደምታዩት አንድ ሌትር የሻይ በራድ ደግሞ 550 ብር ገዝቼላታለሁ። ግማሽ 5 ማዕዘን የውሃ ብርጭቆ 600 ብር እና እዚህ ጋር እንደምታዩት ደግሞ ግማሽ የሻይ ብርጭቆ 4 ከ50 ገዝቼላታለሁ። 3 ሀባ ውሃ ሰርቪስ 700 ብር ገዝችላታለሁ ማለት ነው። 650 ብር ደግሞ ባለ 7 ሴሪ የሆነው የውሃ ጆግ አለ። ያው ብዙ ጊዜ ስለምናሳያችሁ አዲስ አይሆንባችሁም። በጣም የሚያምር ማሻአላህ የሆነ 6 ብርጭቆና አንድ ጆግ ነው ሶስት ሌትር የሆነው ማለት ነው። በጣም ነው የሚያምረው ማሻላ ተባረክ ረህማን። ደርድሬ ላሳያችሁ በጥቅሉ የውሃ ጆጓ እንደዚህ ነው የምታምረው የሚመስለው ማለት ነው። በጣም ነው የሚያምረው ወላይ ነው የምላችሁ ማሻላ ተባረክ ረህማን የሆነ ነው። ዋጋው 650 ብር ነው። ሰርቪስ 700 ብር። የቁርጥ ሰሀን በ120 ብር ሂሳብ ስድስት ሀባ ገዝቼላታለሁ። አንድ ሌትር የሻይ በራድ ማን ነው የሻይ ፔርሙስ ብላኛለች። ይቺ ሺ ሶስት መቶ ብር ናት ማለት ነው። እንግዲህ እቃዎቿ ይሄንን የመሰለ ነው። በቃ ይሄን ይመስላል። በር ሚላ አለ እዚህ ጋ ዋጋው 2500 ብር ነው። ይሄ 320 ሊትር ነው። መካከለኛ ብለው ስለሚሉኝ ነው እንጂ ያኛውም አለ 350 ሊትሩ ማለት ነው። አሁን ወደ አልባሳት ነው የምንመጣው። ወደ አልባሳታችን ስንመጣ በመጀመሪያ ለአራት ዓመትና ለስምንት ዓመት ሴት ልጅ የሚሆን ባለታይት ቀሚስ አለ 2500 ብር እና 2000 ብር 2500 ብር ይሄ ነው። ለስንት ዓመቷ ለ8 ዓመቷ እኔ ዘጠኝ ጠ ዓመት ብዬ ነው የገዛሁት 250 ብር። ኳሊቲ የሆኑ በጣም ለልብስነት አሪፍ ምቹ የሆኑ እቃዎች ናቸው። በነገራችን ላይ የሚናቁቀ አይደሉም ወላሂ እና የገዛ ሁለት ብር ይሄንን። ከዛም ለአራት ዓመት ሴት ደግሞ በቃ መቶ ፐርሰንት ምንም ረዘመ ምናምናምን ሳይባል ልኳ የምትሆን ቀሚስ እዚህ ጋር እንደምታዋቅ የዚች ዋጋ ደግሞ 2000 ብር ናት ማለት ነው። እዚ ጋር የጨርቅ ሱሪ ከነ ሸሚዙ አጠቃላይ ስድስት ሀባለ ስድስት የጨርቅ ሱሪ ስድስት ስድስት ሸሚዝ ማለት ሸሚዙን ታቁታላችሁ ይሄ ማለት ነው። ሁሉም ከነ ጨርቅ ሱሪው ማለት ነው። የጨርቅ ሱሪ ስድስት ሲባዛ በአራት መቶ ብር ሂሳብ ስድስት ሲባዛ በአምስት መቶ ብር ሶስት ሺ ብር ሁለት ሺ አራት መቶ ብር ደግሞ የጨርቅ ሱሪ ይመጣል ማለት ነው። እንሻላ እንደምትቶ ተስፋ አደርጋለሁ። ይሄ ለአንድ ሶስት ስጦታ ነው። ይሄም እንደዛው ለአንድ ሶስት ስጦታ ነው። ይሄም እንደዛው ለአንድ ሶስት ስጦታ ነው። በቃ እንደዚህ በቃ እሺ እንደሆነ እሄድላታል ማለት ነው። ሰባት የጨርቅ ማለት ስድስት የጨርቅ ሱሪ ስድስት ደግሞ ሸሚዝ ማለት ነው። ከዛ ለዘጠኝ አመት ወንድ ልጅ የሚሆን አሪፍ ጅንስ ሱሪ አለ። ይሄን የገዛው ስምንት መቶ ሀምሳ ብር ነው 850 ብር አያምርም? ማሻአላ በጣም ነው የሚያምረው። ከዛ ምን አረኩለት? ቲሸርት አረኩለት። 9 ዓመቱ አይደለ? ይሄን በሹራብ ቢሆን አያምርም? ለ9 አመቱ የዚህ ዋጋ ደግሞ 350 ብር ነው። ከዛ 4 ከ50 ደግሞ እቺ የምትተዋ ጽድት ያለች ማሻአላ፣ ተባረክ ረህማን የሆነች ሸሚዝ ይዛለች ማለት ነው። ከዛ ለሰባት ወንድ የሚሆን የሱፍ ጣቃ አለ። ጣቃዎቹ አጠይቁ በጣም ከምነግራችሁ በላይ የሚያማምሩ ይሄ ማካብር ምናምን አይደለም፣ በሂሳብ እኔ እውነቱን ነው የምነግራችሁ። በጣም ለየት የሚሉ ጨርቆች ናቸው። በቃ አዲስ እንደመጣ ነው የተቆረጠው። በጣም ያምራል። ማሻአላ ተባረክ ረህማን። እነዚህ የሱፍ ጣቃዎች የተገዙት ሜትር በ650 ብር ሂሳብ ነው። አጠቃላይ 21 ሜትር ነው። ስንቱ ለ733 ሜትር 21 ሜትር ነው። 21 ሜትር ሲባዛ በ650 ብር ሂሳብ አያምርም በጣም ከመነግራችሁ በላይ የሚያማምር ጽድት ያለ የሱፍ ጣቃ ነው። እያቸኋ እዚህ ጋር ሶስት ለሶስት ሰው የሚሆን ማለት ነው። ከዛ አራት ሲሰራ እንዴት አባቱ እንደሚያምር አምስት ስድስት ሰባት ለሰባት ወንድ የሚሆን የሱፍ ጣቃ ሀያ አንድ ሜትር ሲባዛ በስድስት መቶ ሀምሳ ብር ሂሳብ ገዝችላታለሁ ማለት ነው። ከዛ ምናለችኝ ጋቢ አምስት ሀባ ጋቢ በጣም ኦሪጂናል የሆነ ጋቢ ነው። ደግሞ ሺ ሰባት አይደል እንዲህ የሚሸጠው እንዳትሉ፣ ኖ ይሄ ሌላ ነው። ይሄ ዋጋው ሁለት ሺ አምስት መቶ ብር ነው። ሁሉም ሁለት ሺ አምስት መቶ ብር ሂሳብ ናቸው። በጣም ይለያል ዕቃነቱ። እንደዚህ እንደዚህ አድርጋችሁ ራሱ ማሻላ ከሰጡ አይቀር ይሄንን ነው። ወላሂ ማሻላ ተባርክ ረህማን። ይሄ ሁለቱን ይሄንን አደረግኩላት። ሁለቱን ደግሞ በዚህ ዋጋቸው ሁለት ሺ አምስት መቶ ብር ሂሳብ ነው። አጠቃላይ አምስት ጋቢ በሁለት ሺ አምስት መቶ ብር ሂሳብ ማለት ነው። ከዛም ወደ ሴቶቹ ጣቃ ስንመጣ የሴት ጣቃ እዚህ ጋር ለሀያ ሴት የሚሆን ሰባት ሻርፕ አለው ማለት ነው ለሀያ ሴት፣ ሀያ ሴት የሚሆን ማለት ሁለት ሜትር ተኩል ሁለት ሜትር ተኩል አጠቃላይ 50 ሜትር ነው። 50 ሜትር ሲባዛ በ230 ብር ሂሳብ ማለት ነው። እንግዲህ ሻርፕ እሷ እንዴት አድርጋ እንደምትሰጥ ማመቻቸት ትችላለች። ሁሉም ግን ማች ማረግ ይችላል ማለት ነው። ይሄውን ለምሳሌ ከዚህ ጋር ማች አረጋል። ከዛም ይሄም እንደዚሁ ከዚህ ጋር ማች ማረግ ይችላል። ሁሉም ሁለት ተኩል ሁለት ተኩል ነው። ሲተርፍ እንጂ የሚያንስ ነገር የለም ማለት ነው። ጨርቅነታቸው ደግሞ ይለያሉ ማለት ነው። ሻርፖቹ ሰባት ሰባት ሀባ ናቸው ሲባዛ በስምንት መቶ ብር ሂሳብ ነው የተገዙት ማለት ነው። እዚህ ጋር እንደምታዩት ይሄም ይሄ ጋር ማች ያደርጋል፣ ይሄም ከዚህ ጋር ማች ያደርጋል። ሁሉም ማች ማች ያደርጋል። ስለዚህ ያዘዘች ሰባት ስለሆነ ሰባት ፍሬ ሻርፕ አለ። ሀያ ፍሬ ወይም ደግሞ ለሀያ ሴት የሚሆን ደግሞ ጣቃ አለ ማለት ነው። በጣም የሚያማምሩ ማሻላ ተባረክ ርህማን የሚያማምሩ ነዶ ጨርቆች ናቸው እነዚህ። አሁን ለስጦታ እንደዚህ አንዳንድ እያረጋችሁ እያደረጋችሁ ስጥት ታደረጓቸው ያላችሁ እርፍ ትላላችሁ ከዛ ከምታመጡ ወላይ ነው ምላችሁ ቤተሰቦች። እኔ ከዛ ምጥቼ ስላየሁት ነው። በጣም ነው የሚናቀ ይዛቃ። ይሄን ግን ደስ እያላቸው ነው የሚቀበሏቸው። አሰፍተው ይለብሱታል ማለት ነው። አያችኋል። ስለዚህ ለሀያ ሰው ሲሆን ሻርፖቹ ልቁጠርላችሁ። መጀመሪያ አንድ ይሄ ነው። ከዛ ይች ፒ እንኳ ከዛም ይሄ ያው ኢትዮጵያ ውስጥ ምን አለ መሰላችሁ፣ እህቴ ክርስቲያናት ይህንን ያዘዘችኝ ግን ሙስሊም ጎረቤት አላችሁ፣ ዘመድ ይኖራችኋል። እና ለእንደዛ ነው ይቺ እህቴ ያሰበችው ማለት ነው። አያችሁ፣ ሶስት ሀባ አራት አምስት ስድስት ሰባት ሀባ ማለት ነው። እዚህ ጋር እንደምታዋት ይቺ ጽድት ያለች ሻርፋለች። እዚች ማሌ ላሳያችሁ እንዴት እንደምታምሮ ላይ ፏ ያለ አንድ ሁለት ሶስት አራት አምስት ሰባት ሀባ ማለት ነው። አንድ ሁለት ሶስት አራት ሀባ እነዚህ ማለት ነው። አራት አምስት ስድስት ሰባት ሀባ ቀሚሶቹ ደግሞ መቁጠር ይቻላል አያቸዋል። ለሀያ ሴት የሚሆን ሜትር በሁለት መቶ ሰላሳ ብር ሂሳብ አስራ አንድ ሺህ አምስት መቶ ብር ይመጣል ማለት ነው። እንግዲህ ለተለያየ ሰው ስለሆነ አንዳንድ የተደገማ አለ። ኖርማል ነው፣ ምንም ችግር የለውም።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 ሀያ ለሀያ ሴት የሚሆን ቀሚስ። አስቤዛ ደግሞ ሁለት ኪሎ ቡናና አምስት ኪሎ ሱካር አላት። እሱንም ላሳያችሁ ማለት ነው እንሻላ። እዚህ ጋር ቡና አላት አያችኋ። ማሻላ ወርቅ የሆነ ቡና ነው። የዚህ ዋጋ ዘጠኝ መቶ ብር ነው ኪሎ። እዚህ ጋር ደግሞ ሱካር አምስት ኪሎ በመቶ ሀምሳ ብር ሰባት መቶ ሀምሳ ብር ይመጣል ማለት ነው። እንግዲህ አልባሳቷም ሁሉም ነገሯ ይሄንን ይመስላል። ይሄቴ ሁለት ብርድ ልብስ አላሳየዋችሁም። በፊት ይህንን 3550 ብር ነበር የምንገዛው ትሩላቭ ብርድ ልብስ። አሁን የገዛሁላት ግን 3400 ብር ሂሳብ ነው ማለት ነው። 3400 ብር ሂሳብ ማለት ነው። እንግዲህ እነዚህ እንደምታዋቸው ተሸካክፈው በርሚሉ ውስጥ ይረተባሉ። እቃውንም ሁሉንም ይይዘዋል። የማይይዘው ምኑን ነው? ፍራሹ ብቻ ነው ወዳር ላይ ምንም ሳይሆን እንሻላ ይደርሳታል ማለት ነው። ከወደዳችሁት ላይክ፣ ሰብስክራይብ እያረጋችሁ በድጋሚ አበረታቱ። ሰላማችሁ ይብዛ። ወሰላሙ አለይኩም።